የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ርሶቹ እናስደምጣቸዋለን። የማኅበራት ቤቶች ዲዛይን እየተፋጠነ መሆኑ ተገለጸም። 78 የጤና ባለሙያዎች መታሰራቸው ተሰማም። ቢሮ ጌታቸው ረዳ ውሸታምና ከዳተኛ ናቸው ሲል ተቸም። ድምፃዊ አንዱ ዓለም ጎሳ በእስር ቤት እንዲቆይ ተወሰነም። በኢትዮጵያና ኬንያ ድንበር አቅራቢያ አራት ኬንያውያን ተገደሉ። የአሜሪካ ባለሥልጣናት የፕሪቶሪያ ስምምነት አደጋ ውስጥ መሆኑን ገለጹም።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 ዛሬ አምስተኛ ቀኑን የያዘው የጤና ባለሙያዎች ከፊል የስራ ማቆም አድማን ተከትሎም የታሰሩ ባለሙያዎች ብዛት 78 መድረሱን እንዲሁም በባለሙያዎቹ ላይ እየደረሰ ያለው እስርና እንግልት ተጠናክሮ መቀጠሉ ተዘግቧል። በተለይም ትናንት ሌሊት በጎንደር ዩኒቨርሲቲ ሆስፒታል የጸጥታ ኃይሎች ወደ ሐኪሞች መኖሪያ በመግባት የህጻናትና የካንሰር ስፔሻሊስትን ጨምሮ 25 ሬዚደንት እና ስፔሻሊስት ሐኪሞችን አፍኖ መውሰዳቸው ታውቋል። እስካሁንም የደረሱበት አልታወቀም መባሉን መሰረት ሚዲያ ዘግቧል። ይህንንና ተመሳሳይ አፈና ና እንግልትን ተከትሎ የኢትዮጵያ ጤና ባለሙያዎች ንቅናቄ አባላት ሙሉ ለሙሉ ስራ ለማቆም በመወሰናቸው አሁን ላይ በሕክምና ላይ ያሉ ታካሚዎች በማይንገላቱበት መንገድ እስከዛሬ ዛሬ ድረስ ሙሉ ለሙሉ ስራ የማቆም አድማውን ተፈጻሚ የሚያደርግ ፕሮግራም አውጥተው እየተንቀሳቀሱ እንደሚገኙ ታውቋል። ሆኖም እስካሁን አፈናና እንግልት በደረሰባቸው እንደ ጥቁር አንበሳና ዘውዲቶ የመሳሰሉ ሆስፒታሎች ውስጥ የሚሰሩ ባለሙያዎች ሙሉ ለሙሉ ስራ ማቆማቸው ተሰምቷል። በተመሳሳይ በሐዋሳ ዩኒቨርሲቲ ሆስፒታል በአስተዳደር ሐኪሞች ወደ ስራ ገበታቸው ካልተመለሱ ግቢውን ለቀው እንዲወጡ የተሰጠውን ማስታወቂያ ተከትሎም የሆስፒታሉ ሬዚደንት እና ኢንተርን ሐኪሞች ከግቢው የተቀበሉትን ንብረት በማስረከብ ለቀው እየወጡ መሆናቸውን የደረሰ መረጃ ያመለክታል። የኢትዮጵያ ጤና ባለሙያዎች በዚህ ንቅናቄ ጊዜውን ያማከለና ለመኖር የሚያስችል የደሞዝ ጭማሪ የሪስክና የመሳሰሉ ክፍያዎች መፈጸም የትራንስፖርት እገዛ ጊዜውን የጠበቀና ያልተቆራረጠ የዲዩቲ ክፍያም ባለሙያውን ለአደጋና እንግልት የማያጋልጥ የስራ ቦታ፣ የጤና መድህን የምራያ ቤት ወይም ቦታ እንዲሁም ለትምህርት የሚመችና በደንብ የተደራጀ የመማሪያ ስፍራና በአጠቃላይ አስራ ሁለት የሆኑ ጥያቄዎቻቸው እንዲመለሱላቸው እየጠየቁ ይገኛሉ። የጤና ሚኒስትር በበኩላቸው ከትናንት በስቲያ ባወጣው መግለጫ ከሰሞኑ የስራ ገበታቸው ላይ ያልተገኙ የጤና ባለሙያዎች በሀሰተኛ መረጃ የተወናበዱና ጥፋትን አላማቸው ያደረጉ ናቸው ማለቱ ይታወሳል። ድምፃዊ አንዷለም ጎሳ በእስር እንዲቆይ ተወሰነ። ከእጮኛው ቀንኔ አዱኛ አሟሟት ጋር በተያያዘ ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው ድምፃዊ አንዷለም ጎሳም ትላንት ግንቦት 8 ቀን 2017 ዓ ም በነበረው የፍርድ ቤት ቀጠሮ ለተጨማሪ ሰባት ቀናት በእስር ቤት ይቆይ የሚል ውሳኔ እንደተሰጠበት ተሰምቷል። በኦሮምኛ ሙዚቃዎቹ የሚታወቀው ድምፃዊ አንዷለም ጎሳም ከሁለት ወር በላይ በእስር ቤት ሆኖ በፖሊስ የተለያዩ ምርመራዎች ሲደረጉበት መቆየቱ ይታወሳል። ፖሊስ በትናንትናው ቀጠሮ የምርመራ መዝገባችንን ለአቃቢ ህግ ሰተን የነበረ ሲሆን አቃቢ ህግ ግን የምርመራ መዝገባችን ውስጥ የሚገኘው ዲያሪ ማስታወሻ ደብተር የሟሽ ቀነኒያ አዱኛ ለመሆኑ ተመርምሮ ስላልመጣና ፖሊስ ይህንን እንዲያረጋግጥ በሚል መዝገቡን መልሶልናል። ስለዚህም ዲያሪው የእሱ አለመሆኑ የምናረጋግጥበት ተጨማሪ ምርመራ ቀናት ያስፈልጉናል የሚል ጥያቄ ለችሎቱ ቀርቧል። መረጃውን እንደሚያመለክተው የአንዷለም ጠበቃ በበኩላቸው ደንበኛዬ በዋስ ወጥቶም ፖሊስ ይህንን ስራ መስራት ይችላል፣ ስለዚህ የዋስትና መብቱ ይጠበቅለት ሲሉ ተከራክረዋል። ፖሊስ በበኩሉ ለጠበቃው በሰጠው ምላሽ አንዷለም በዋስ ቢወጣ ውጤቱን ሊያስቀይር ይችላል፣ ስለዚህ ዋስትናውን እንቃወማለን ሲል ተከራክሯል። የፌዴራል የመጀመሪያ ፍርድ ቤት አንደኛ ጊዜ ቀጠሮ ችሎትም ሰባት ቀናትን በመፍቀድ ለግንቦት 15 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱን በችሎቱ ከነበሩ ቤተሰቦች ተሰምቷል። ፍርድ ቤቱ ይህንን የድምፃዊ አንዷለም ጎሳን የፍርድ ቤት ጉዳይ ማንኛውም ጋዜጠኛ በችሎት ተገኝቶ እንዳይዘግብ በሚል ከዚህ ቀደም ውሳኔ ማሳለፉ ይታወሳል። ቢሮው ጌታቸው ረዳ ውሸታምና ከዳተኛ ናቸው ሲል ጠቸም በትግራይ የትግል ታሪክ ብዙ ውሸታምና ከዳተኞች አይተናል፣ እንደ ጌታቸው ረዳ የሚሆን ግን የለም ሲል የትግራይ ክልል ሰላምና ደህንነት ቢሮ ገለጸ። የትግራይ ክልል ጊዜያዊ አስተዳደር ሰላምና ደህንነት ቢሮ ትላንት በአቶ ጌታቸው ረዳ ላይ ያነጣጠረ መግለጫ አውጥቷል። በመግለጫው ጌታቸው ረዳ በድርጅታችንና በሰራዊት አዛዦች ላይ ስፍር ቁጥር የሌለው የስም ማጥፋት ዘመቻና ውሸት ማሰራጨት ከጀመረ ረዥም ጊዜ ሆኖታል በማለት የጀመረው ቢሮ ለዚህም እንደማስረጃ የጠቀሰው አቶ ጌታቸው ረዳ የግድያ ሙከራ እንደተደረገባቸው መግለጻቸውን ነው። የቢሮ መግለጫ በመቀጠል አቶ ጌታቸው ረዳ ለስራ ወደ አዲስ አበባ ስንሄድ ጠባቂዎች ኬላ ላይ አስቆሙኝ፣ ከዚያም መስታወቱን አውርጄ ጌታቸው መሆኔን ስነግራቸው በሰላም አሳለፉን ካለ በኋላ እንደገና ሃሳቡን ቀይሮ ሊገርሉኝ እንደነበር ሰምቻለሁ፣ ከኋላ እየተከተሉኝ ነበር ሲል የተለያየ ሃሳብ መናገሩን አብስቷል። እኛ በታሪካችን በትግራይ ትግል ውስጥ የተሳተፍን ይቅርና ፊት ለፊት ሲዋጉን የነበሩ የጠላት ወታደሮችን እንኳን አንገድልም ያለው መግለጫው ምርኮኞቹን ምግብና ውሃ በመስጠት የሚያስተምሩና የሚመክሩ መሆናቸውን መላው የኢትዮጵያ ሕዝብ እንደሚያውቅ ገልጿል። መግለጫው ሲቀጥልም አቶ ጌታቸው ረዳ አሰላለፍ ቀይሮ ወደ ብልጽግና እስከሚሄድበት ጊዜ ድረስ ሁሉም የትግራይ የጸጥታ ኃይሎች እንደ ጓዳቸውና መሪያቸው እንጂ እንደ ጠላት አይተውት አያውቁም። ስለዚህም ሞቱን ሊመኙለት አይችሉም ብሏል። ጨምሮም አሁንም ቢሆን ጌታቸው የፖለቲካ ልዩነትን ይዞ ቢመለስ ማንም ሊነካው እንደማይችል ለማረጋገጥ እንወዳለን ያለው መግለጫውም አቶ ጌታቸው ግን በሰራዊቱና በህዝቡ መካከል ልዩነት ለመፍጠር ያለ መዘመቻ እያደረጉ መሆናቸውን ጠቅሷል። ስለ ወርቅ ገንዘብና ሌሎች ብልሹ ድርጊቶች የተጠቀሱት በሙሉ በድርጅቱ ውስጥ ተገምግመው እንደማያውቁ የጠቀሰው መግለጫውም አቶ ጌታቸው የተናገረውን ውሸትና በአመራሩ ላይ ሆን ተብሎ የተለጠፈ ስም ማጥፋት ብሎታል። በአንድ ወቅት ታጋይ የነበረው ጌታቸው አሁን አሰላለፉን በመቀየሩ በሚነዛው ፕሮፓጋንዳ የሚታለል የለም በማለት የገለጸው መግለጫው ጨምሮም በትግራይ የትግል ታሪክ ብዙ ውሸታምናም ከዳተኞች አይተናል እንደ ጌታቸው ረዳ የሚሆን ግን የለም ካለ በኋላም መላው የትግራይ ሕዝብ የጌታቸውን ንግግር ከስም ማጥፋት ባለፈ እንዳይመለከተው ጥሪ አቅርቧል። በአዲስ አበባ የሚገነቡት የማህበራት ቤቶች ዲዛይን እየተፋጠነ መሆኑ ተገለጸ። በሰባ ሰላሳ ቤት ልማት ፕሮግራም በማህበር ተደራጅተው ቤት ለመስራት የተመዘገቡ የኮንዶሚኒየም ተመዝጋቢዎች ዲዛይኑ እንደዘገየባቸው ሲነገር ቆይቷል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ባሳለፍነው ሳምንት በኮንስትራክሽንና ዲዛይን ማማከር ድርጅት እያከናወነ ያለው የማህበራት ቤቶች የዲዛይን ስራ ያለበትን ደረጃ ገምግሟል። በኮንስትራክሽንና ዲዛይን ማማከር ድርጅት ውል የወሰዱ ማህበራት ለረጅም ጊዜ የዲዛይን ስራው የተጓተተባቸው መሆኑን ተከትሎ በአጭር ቀናት እንዲጠናቀቅ በግምገማው በቤቶች ልማትና አስተዳደር ቢሮ በኩል በተቀመጠው አቅጣጫ መሰረት የዲዛይን ስራው እየተፋጠነ ይገኛል ተብሏል። ይህንን ተከትሎ ቢሮው ከኮንስትራክሽን ዲዛይን እና ግንባታ ማማከር ድርጅት እንዲሁም ከቤቶች ልማት ኮርፖሬሽን ባለሙያዎችን በመመደብ የማህበራቱን የዲዛይን ስራ በከፍተኛ ትኩረት እየመራ ይገኛል ነው የተባለው። ድርጅቱ ውል በገባው መሰረት መስራቱንም በቤቶች ልማትና አስተዳደር ቢሮ በኩል ክትትል እየተደረገ መሆኑን ቢሮ አሳውቋል። በኢትዮጵያና ኬንያ ድንበር አቅራቢያ አራት ኬንያውያን ተገደሉ። ትናንት አምስት ጠዋት ለተፈጸመው ለዚህ ግድያ የኬንያ ባለስልጣናት በኢትዮጵያ የሚገኙትን የሙርሌ ጎሳዎች ተጠርጣሪ አድርገዋል። የአካባቢው አስተዳደር ሙስጠፋ ኬቦ ግድያው መፈጸሙን አረጋግጠው የሞቱት በቱርካና ሐይቅ አሳስጋሪዎች መሆናቸውን አስረድተዋል። አሳስጋሪዎች ስራቸውን ካከናወኑ በኋላ በተኙበት ይህ ጥቃት ተፈጽሞባቸዋል የሚል ግምት እንዳላቸውም አስታውቀዋል። የአካባቢው ነዋሪዎች የተኩስ ሩምታ መስማታቸውን እንደተናገሩና ጥቃቱን የፈጸሙት ከኢትዮጵያ የመጡ የሙርሌ ጎሳ አባላት መሆናቸውን እንደገለጹም አስረድተዋል። ቱርካና ሐይቅ አሳ ማስገር መብት የተነሳም የኬንያው ቱርካና እና የኢትዮጵያ ዳሰነሽ ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ መግባታቸው ይታወቃል። ከጥቂት ወራት በፊት በዚህ ውዝግብ የተነሳ ከ20 በላይ ኬንያውያን መገደላቸው መዘገቡም አይዘነጋም። የኬንያው ፕሬዚዳንት ውልያም ሩቶ ይህንን አካባቢ በሚቀጥለው ወር ለመጎብኘትና ያለውን ውዝግብ በቅርበት ለመመልከት ማቀዳቸውን ዘገባዎች አስታውቀዋል። የአሜሪካ ባለስልጣናት የፕሪቶሪያ ስምምነት አደጋ ውስጥ መሆኑን ገለጹ። የፕሪቶሪያ ስምምነት አደጋ ውስጥ ነው ሲሉ የዩኤስ ፖሊሲ ኤክስፐርት ለሴኔቱ አባላት ገልጸዋል። ሜይ 13 2025 በሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባም ሚሼል ጋቪን በኢትዮጵያና ና በኤርትራ መካከል ያለውን ደካማ የሰላም ሁኔታ አስጠንቅቀዋል። ይህም የፕሪቶሪያ ስምምነት አተገባበር ላይ እንቅፋት ነው ብለዋል። ዩኤስ አሜሪካ ምን ተግባራዊ እርምጃዎችን መውሰድ አለባት በሚል ለሴናተር ቫን ሆለን ላቀረበላቸው ጥያቄ ሲመልሱም ከኢትዮጵያና ከኤርትራ ጋር በተያያዘ የተፈጠረውን ውጥረት ለመፍታት ከሞላ ጎደል እየከረረ ያለውን ሁኔታ ለመቅረፍ ሲሉ ሚሼል ከዚህ ቀደም ባህርሰን ኢንስቲትዩት ባልደረባ ጆሹዋ መስሪቭ የተነሱትን ስጋቶች አስተጋብጠዋል። እንደ ዋነኛ ስጋት የተነሳው የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩን አንስተዋል። በትግራይ ክልል ለሁለት ዓመታት የቆየውን አስከፊ ጦርነት ያበቃው የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፉ ማህበረሰብ ጫና ማድረግ እንደሚያስፈልግ ሁለቱም ባለሙያዎች ገልጸዋል። ሚሼል ይህ የፕሪቶሪያ ስምምነት ሁለቱም ተፋላሚ ኃይሎች የተስማሙበት ቢሆንም ነገር ግን ሙሉ በሙሉ በተግባር አልተተገበረም ብለዋል። አሁን ላይ ስምምነቱ አዲስ አደጋ ገጥሞታል ያሉት ሚሼል የአፍሪካ ህብረት አባል ሀገራት ተሳትፎ እንዲጨመር ጠይቀዋል። የሩሲያ እና የዩክሬን ድርድር ባጭሩ ተቀጨም። በሩሲያ እና ዩክሬን መካከል የተደረገው ድርድር ሁለት ሰዓት ባልሙላ ጊዜ ተበጥኗል። ትናንት አርብ በኢስታንቡል የተደረገው ይህ ስምምነት ሁለት ሰዓት እንኳን ሳይሞላው መጠናቀቁን የቱርክ የውጭ ጉዳይ ባለስልጣናትና አንድ የዩክሬን ተደራዳሪ ለአሶሽየትድ ፕሬስ ተናግረዋል። በድርድሩ ላይ የተገኙት የዩክሬን ባለሥልጣናት እንደገለጹት የሩሲያ ተደራዳሪዎች አዲስ መደራደሪያ ነጥብ ይዘው ቀርበዋል። ይህ ነጥብ ደግሞ ዩክሬን ከፍተኛ መጠን ካለው መሬቷ ለቃ እንድትወጣ የሚጠይቅ በመሆኑ ተቀባይነት እንዳላገኘ አስረድተዋል። ሩሲያ በተኩስ አቁም ሰበብ ዩክሬንን ከግዛቷ እንድትወጣ ብትጠይቅም ዩክሬን ግን አስቸኳይ ተኩስ አቁም እንዲደረግና ዲፕሎማሲያዊ መፍትሔ እንዲፈለግ የሚል ሀሳብ ማቅረቧንም አስታውቀዋል። ለበርካታ ወቅታዊ መረጃዎች የዛሀበሻ የዕለቱ ዜና ነው።